ሄሎ ጠና ስትልን፣ እግዚአብሔር ይመስገን። እንደምን ዋላችሁ? አለን፣ ተመስገን ነው። እስኪ ለተከበሩ አድማጮቻችን አቶ ተስፋዬ ማናቸው፣ ከየት ነው የተገኙት የሚለውን ጥቂት ቢያስተዋውቅልን ይቻላል ሰላም፣ ጠና ስትል፣ እንደምንዋላችሁ የተወደዳችሁ አድማጮቻችን። ተስፋ ይዘውድ ይባላለው የኢትዮጵያ አርቲፊሻል ኢንቴሊጀንስ ኢንስቲትዩት የኮሚኒኬሽን ጉዳዮች ዳይሬክተር ነው። በቅድሚያ በአድማጮቻችን ስም በቀጥታ ስልክ መስመር ስለተገኘልን እንግዲህ ያው አንተ እያልን ቀጥል ብዬ ነው እናመሰግናለን። በዚህ ሳምንት እንግዲህ ትልቁና የመጀመሪያ የሆነው የኢቲኤክስ ኤክስፖ ተዘጋጅቷል። ና ከዛ ጋር የተያዘ እኛ ቴክኖሎጂ ላይ እንደ መስራታችን ስታርታፕ ላይም ከዛ ጋር ያለውን ትልቅ አገራዊ ጉዳይ ነውና እሱን ጥቀስቀስ ለማድረግ ፈልገን ነው የመጀመሪያ የሆነውን ትልቁን ኢቲኤክስ ኤክስፖ ማዘጋጀት ያስፈለገው ለምን ይሆን እንዲሁም ደግሞ በኢትዮጵያ ዲጂታል ኢኮኖሚና ኢኮሲስተም የሚያመጣው ተጽዕኖስ ምን ይሆናል ተብሎ ይጠበቃል መልካም እናመሰግናለን እድሉን ስለሰጣችሁን እንግዲህ በሀገራችን ብሎም በምስራቅ አፍሪካ በአይነቱ ግዙፍ የሆነውን የቴክኖሎጂ ኤክስፖ ነው ሀገራችን ያካሄደችው ይህም ኢቴክስ ቱዌንቲ ቱዌንቲ ፋይቭ ይሰኛል ላለፉት ሶስት ቀናት ውስጥ በመዲናችን አዲስ አበባ ላይ በአዲስ ኢንተርናሽናል ኮንቬንሽን ሴንተር ላይ የተካሄደው ይህ ኢቨንት በዋናነት ወደ አስራ አምስት ሺህ የሚሆኑ የከተማችን እንዲሁም ከተለያዩ የአህጉራችን እና ብሎም ከዓለም የመጡ እንግዶች ጎብኝተውታል። ይህም በስሩ የተለያዩ ሁለት አይነት ገጽታ ስለነበረው ምናልባት ለአድማጮች የሚጠቅም ከሆነ ቀደም ብለን እሱም ትንሽ ላይ ብናደርግ ይጠቅማል ብዬ ስላሰፉ ነው። ትክክል። እሺ፣ አንደኛው የኤክስኪዩቲቭ ትራክ የሚባለው ማለትም ሀይ ሌቭል ፖሊሲ ዲያሎግ የተደረገበት ኢትዮጵያ ቀደም ሲል በአርቲፊሻል ኢንቴሊጀንስ ቴክኖሎጂ ላይ የጀመረቻቸውን ሀሳቦችን ብሎም ደግሞ በአፍሪካ ሌብል ይህንን ጉዳይ በመሪዎች ተገናኝተው እንዲወያዩበት መልካም እድል የተገኘበት ሲሆን ኤአይ ፎር አፍሪካ እየተሰኘ ሃይ ሌብል ፖሊሲ ዲያሎግ ተደርጎበታል። እሱን ጨምሮ በአርቲፊሻል ኢንቴለጀንስ፣ በሳይበር ሴኪሪቲ፣ በፋይናንሽል ቴክኖሎጂ ወይም ፊንቴክ የሚባለው ስማርት ሲቲ ውብና ምቹ የሆኑ ከተሞችን በመገንባት በኩል ብሎም በቴክ ኤጁኬሽን ላይ ከግዙፍ ተቋማት ማለትም ኮርፖሬት ከሚባሉ ተቋማት አንስቶ እስከ ስታርታፕ ወይም ደግሞ ጀማሪ የቴክኖሎጂ ተመራማሪዎች፣ አፍላቂዎች፣ ሞካሪዎች፣ አልሚዎች እንዲሁም በቴክኖሎጂ ዘርፍ ላይ የተማሩ ምሁራን ሳይቀር የተገናኙበት ኤግዚቢሽን እና ያካተተው ኤግዚቢሽን ኤንድ ፕራክቲካል ትራክ የሚባሉ ሁለት ግዙፍ አንጓዎችን ይዞ ነበር የተደረገው። ስለዚህ የኢቴክስ ትዌንቲ ትዌንቲ ፋይቭ በአፍሪካ ምድር እንደዚህ በቴክኖሎጂ ከፍ ባለ ደረጃ ኢትዮጵያ በመሪነት ይዛ መቀጠሏ በተለይ በሀገራችን የሚገኙ ወጣቶችን ያበረታታል። በዚህ የተለያዩ በፕራክቲካል ሴሽን ከነበሩ ውድድሮች ላይ ደግሞ የኢትዮጵያን ተሳትፎ ከፍ ያለ ነበረ። ወጣቶች በተለያየ መልኩ ውድድር አድርገው አሸናፊ የሚሆኑ የተሸለሙበትም እድል ያገኙበትም ነበረ። ይሄ ደግሞ ተጨማሪ እድል አግኝቷል። በተለይ ለስታርታፕ ዘርፉ ማለት ነው። በጣም ጥሩ ነው። እንደው እንደ ኢኮሲስተሙ አሁን የኬንያ፣ የናይጄሪያ ና ሌሎችም ሲታይ ቴክኖሎጂ ላይ ትልልቅ የሚባሉ ተቋማት ይሳተፋሉ። እንዲሁም ደግሞ ለአሰራር ምቹ ናቸው ይባላሉ። እንዲሁም የስራ እድሎችም ከዛ እንደሚገኝ ይታወቃል። ከዲጂታል ዘርፉ ና ቅድም እንዳልኩት እዚህ መካሄዱ በአጠቃላይ በኢኮሲስተሙም ሆነ በዲጂታል ኢኮኖሚ ላይ እንደ የተለየ የሚባል ለውጦች ምን ይጠበቃል? እጅግ በጣም ከፍተኛ ሚና ነው ያለው። አንደኛ በዚህ ቦታ ላይ ውሳኔ ሰጪዎች፣ ባለሀብቶች፣ አልሚዎች በፖሊሲ ደረጃ ላይ አንስቶ እስከ ኢንቨስትመንት ድረስ የሚገኙ የተለያዩ ተቋማት በአንድ ማዕከል ላይ መገኘታቸው ለወጣቶች መነሳሳትን፣ ለጀማሪዎች መልካም እድልን እንዲሁም ማርከተብ የሆኑ ሀሳብ ላላቸውም ደግሞ በውድድርም የተሳተፉ ጭምር እድል እንዲያገኙ አድርጓል ስለዚህ በአጠቃላይ እኛ ባለንበት ሪጅን ላይ እንደዚህ አይነት የቴክኖሎጂ ውድድሮች መካሄዳቸው የቴክኖሎጂ ሁነቶች መካሄዳቸው ስለ ቴክኖሎጂ ጀማሪዎችም ሕዝቡም በደንብ እንዲገነዘብ እንዲረዳ ማድረግ ያለበትን ከቴክኖሎጂ ማግኘት ያለበትን ጥቅም እንዲያገኝ እድል ይፈጥራል። ከምንም በላይ ግን ለጀማሪ ኢኖቬተርስ ወይም ደግሞ ለስታርታፕ ላይ ለተሰማሩ የመታያ ኮኔክት ለማድረግ ለምሳሌ ዳታ ሴንተር የሚፈልጉ ቢሆኑ ሀርድዌሮችን የሚፈልጉ ቢሆኑ ሲስተም የሚፈልጉ ቢሆኑ ባላቸው አቅም ያለሙትና የገነቡበት ደረጃ እንደተጠበቀ ሆኖ ግን የተለየ ድጋፍና ከየት ማግኘት እንዳለባቸው ሁሉ ለሚቸገሩ ወገኖቻችን ግን ኮኔክሽን የሚሆንበት ወይም ደግሞ ግንኙነት ማድረግ የሚቻሉባቸው ነው። ስለዚህ አንድ ከአንድ፣ አንድ ከሁለት፣ እንዲህ ከተለያዩ ተቋማት ጋርም ሳይድ ሚቲንጎችን ለማድረግ በጣም ራቅ ብለው ሌላ ቦታ ላይ ሌላ አለም ላይ ያሉ የሚመስሉን የስራ ኃላፊዎች ተቋማት በአካል እዚህ መጥተው ማግኘት ቀላል አይደለም። ለምሳሌ እንደነ ኦራክል እንደነ አይ ኢ እንደነ ህዋዌ እንደነ ዚቲ ያሉ በጣም ግዙፍ ካምፓኒዎች እዚህ መገኘታቸው እንደነ ሜታ አይነት በዛ ዘርፍ ላይ ለመሰማራት ለሚሞክር ኢንሳይት ይሰጣል፣ ግንዛቤን ገለጥ ያደርጋል። በተጨማሪም ደግሞ በዚህ ዘርፍ ላይ ለመሰማራት ለሚሞክሩ እንዴት እና በምን አግባብ መሳተፍ እንደሚቻል መልካም እድል ፈጥሯል። በጣም ጥሩ ነው። እኔ በፕሮግራሙ እለት ቅዳሜ ተገኝቼ ነበር፣ ብዙ ሰዎችም ነበሩ። እንደው ለአድማጮቻችን ግን ምናልባት መገኘት ላልቻሉ የፕሮግራም ይዘቱ ጠቅለል ሲል ምን ይመስል ነበረ? ቅድም ደግሞ ከኢትዮጵያ ውጭም የተገኙ ተቋማትንም ተነስተዋል እና እንደው ጠቅለል አድርገን እነማን ነበሩ፣ ምንስ ይመስል ነበር የሚለውን ማስታወስ ይቻላል? መልካም ይቻላል። በአጠቃላይ በኢቴክስ ትዌንቲ ትዌንቲ ፋይቭ ላይ ወደ ሀምሳ አምስት የሚደርሱ ሀገራት ከዛ የተውጣጡ ባለሙያዎች፣ ምሁራን፣ ኮርፖሬት ካምፓኒስ ሀገራትም ጭምር ተወክሎበታል፣ ተሳትፎበታል። ከዛ በተጨማሪ ወደ አስራ አምስት ሺህ የሚደርስ ሰው ጎብኝቶታል። ከመቶ ያላነሱ ኩባንያዎች፣ ተቋማት ምርትና አገልግሎታቸውን ይዘው ቀርበው በኤግዚቢሽን ታይተዋል። የአፍሪካ ህብረት በቀጥታ የተሳተፈበት የኢትዮጵያ የውጭ ጉዳይ ሚኒስትር የኢትዮጵያ አርቲፊሻል ኢንቴሊጀንስ ኢንስቲትዩት በአፍሪካ ህብረት ውስጥ ደግሞ ኢንስቲትዩት ኦፍ ሴኪሪቲ ስተዲስ በትብብር ያዘጋጁት አፍሪካ በመጨረሻም ደግሞ ኮሚኒኬ ያወጣችበት ምን ማለት ነው? አጠቃላይ በአርቲፊሻል ኢንቴሊጀንስ ቴክኖሎጂ ላይ የሚደረጉ ውይይትና ምክክሮች ለአፍሪካውያን ወጣቶች መጻኢ እድገት በቴክኖሎጂ የመጠቀም ሂደት ላይ ጉልህ ሚና ስላላቸው በየዓመቱ ህብረቱ በሚያደርገው ውይይት ላይ ሳይድ ሚቲንግ እንዲያዝለት ወስኗል። የአፍሪካ ህብረት ይህ ትልቅ አቺቭመንት ነው። ስለዚህ ቀጣይ ወጣቶችም ደግሞ በዚህ ቴክኖሎጂ ላይ እንደምታውቀው አህጉራችን አጀንዳ ሀያ ስልሳ ሶስት የሚባል በቴክኖሎጂ ላይ፣ በሳይንስ ላይ፣ በኮሚኒኬሽን ላይ ትኩረት ያደረገ አጀንዳላት አላት አፍሪካን ከድህነት ለማውጣት። በዛ ሂደት ደግሞ ኢትዮጵያ የቻለችውን ታደርጋለች፣ የራሷን ጥረትና ስኬቶችን ታሳያለች። ከሌሎች ጋር በትብብር ለመስራትም እድል የተገኘበትና ራሳችንንም በዓለም መድረክ ላይ የምናስተዋውቅበትን እድል አግኝተናል ማለት ነው። በአጠቃላይ ይህ ኤክስፖ በኤግዚቢሽኖች በሳይንቲፊክ ፔፐር ፕሬዘንቴሽኖች ወይም ደግሞ ጥልቅ የሆኑ ሳይንሳዊ የጥናት ጽሁፎች ቀርበው በምሁራን ውይይትና ሙግት የተደረገበት ውድድሮች ተደርገው ታዳጊዎች ወጣቶችም አሸናፊ የሆኑበት ትላልቅ ፕሮጀክቶች የታየበት እንዲሁም በፖሊሲ አውጪዎች በሀገራት መሪዎች ለምታውቀው ከእኛም ክቡር ጠቅላይ ሚኒስትራችን ክቡር የፌድሪ ፕሬዚዳንትን ጨምሮ እንዲሁም የከተማችን ክብርት ከንቲባንም እንዲሁም ታላላቅ ሰዎች በተለያየ ኃላፊነት ላይ ሙያ ላይ የሚገኙ በአንድ ላይ የተገኙበት እንደነበር ኮምፖዚሽኑን ማንሳት እንችላለን። በጣም እናመሰግናለን። እንግዲህ በአድማጮቻችን ስም በአጠቃላይ እንደ መጀመሪያ የታዩ በጎ ጎኖች፣ እንዲሁም ደግሞ ተግዳሮቶች ከዝግጅቱ አንጻር ምንድን ናቸው? ለምሳሌ የዱባዩ በዓለም አቀፍ ደረጃ በጣም ይታወቃል። እንዲሁም ደግሞ እንደ ባርሴሎና ያሉት ትልልቅ የቴክኖሎጂ ኤክስፖዎች ይዘጋጃልና ኢትዮጵያ እንደ ማዘጋጀቷ ምን ምን በጎ ጎኖች ታዩ? ምንስ ተግዳሮቶች ነበሩ? አዎ የዱባይ ያነሳው እንደ ጃይቴክስ ግሎባል ማለት ነው። ጃይቴክስ ግሎባል ረዘም ያለ ልምድ የተገኘበት ነው። ሲጀመር በዚህ ስኬል ለመሆኑ እርግጠኛ መሆን አንችልም። ምክንያቱም ማንኛውም ነገር ከስትጀምረው የራሱ የሆነ እድሎችም ቻሌንጆችም ይኖሩታል። እንደዛ ሁሉ በኢትዮጵያ በተለይ በምስራቅ አፍሪካ ግዙፍ የሆነው የኢቴክስን የቴክኖሎጂ ኤክስፖ ስንመለከት ግን በቂ ዝግጅት የነበረበት የኢትዮጵያ አርቲፊሻል ኢንቴሊጀንስ ኢንስቲትዩት ኢንሳ እንዲሁም ደግሞ ከኢቨንት ኦርጋናይዘር ከኬኔ ጋር በጋራ በመሆን በአጠቃላይ በኢትዮጵያ ምድር ላይ በዚህ አይነት ስፋት በአንድ ቦታ ላይ በጥልቀት እንዲሁም ሳይንሳዊ ደረጃቸውን የጠበቁና ኮርፖሬት ተቋማትን ይዞ በመቅረብ በኩል እንደ ጥንካሬ የሚነሱ ናቸው፣ እንደ ድል የሚነሱ ናቸው። ነገር ግን ከዚህ ያገኘናቸው በርካታ ልምዶች አሉን። ለምሳሌ ያህል በአጠቃላይ ይህንን ኢቨንት ከማኔጅመንት አንስተን ከቴክኖሎጂ ኤክስፖርነት ከፍ ባለ ደረጃ የሀገርን መልካም ገጽታ ሊገነባ የሚችል ምክንያቱም ቴክኖሎጂ ላይ የሚሰሩ ኩባንያዎችና ግለሰቦች ወደዚህ ሀገር ሲመጡ የግድ ቴክኖሎጂያቸውን ብቻ ሳይሆን ሌላ የሀገራችን ገጽታም ይዘው መሄድ እንዲችሉ አንተ እንዳነሳው ለምሳሌ የባርሴሎናን በለው ስፔን ውስጥ ያለው እንዲሁም የጃይቴክስ ግሎባል እዛ ኮንፈረንሱን ለሚፈልግ ሰው ላይክ ጃይቴክስ ግሎባል ለምሳሌ ባሳለፍነው ኦክቶበር አካባቢ የተደረገው ወደ መቶ ሺህ የሚሆን ሰው ጎብኝቶታል። እዛ ቦታ ላይ የሄደ መቶ ሺህ ሰው ግን ቴክኖሎጂውን ብቻ ማየት ሳይሆን አጠቃላይ ዩኤን የማየት የመጎብኘት እድልም ጭምር ይመቻችለታል ያገኛል። ስለዚህ በቀጣዩም ደግሞ የኢቴክስ ትዌንቲ ትዌንቲ ሲክስ ሲደረግ አሁን ያገኘናቸውን ጥንካሬዎችና መልካም እድሎችን አጠናክረን የተመለከትናቸውን ያገኘናቸውን ሌሰኖችና ጉድለቶችን ደግሞ አሻሽለን እጅግ ከፍ ባለልም በእርግጠኝነት የምናገርህ ከዚህ እጥፍ ከፍ ባለ ደረጃ ላይ ይዘን እንቀርባለን። እነዚህን ተምረንበታል። በጣም እናመሰግናለን በድጋሚ እንደው ዝግጅቱ ያው ቀጣይነት እንደሚኖረው እየገለጹልን ነው ይጠበቃልም፣ እና በቀጣይ እንደው እንደ ማጠቃለያስ ምን እንጠብቅ ብለን ለአድማጮቻችን እንገራቸው? መልካም የዘንድሮው ኢቴክስ ሀያ ሀያ አምስት እንግዲህ ባየነው መልኩ ተጠናቋል ማለት ነው። በዚህም ከፍተኛ ውጤት እንዳገኘንበት እናምናለን። ለሚቀጥለው አመት ወጣቶች በስፋት በዚህ ቴክኖሎጂ ኤክስፖ ላይ ማየት መለማመድ መጎብኘት መወዳደር ይጠበቅባቸዋል ስቴክሆልደርስ ወይም ባለድርሻ አካላት የምንላቸው ተቋማት ምርትና አገልግሎታቸውን ለማስተዋወቅ በዚህ ዘርፍ ላይ በንቃት መሳተፍ ይኖርባቸዋል ይህንን ኤክስፖ ደገፍን ማለት አጠቃላይ እንደ ሀገር በዚህ ዘርፍ ላይ የምናደርጋቸውን የስራ እንቅስቃሴዎቻችንን በማስተዋወቅ በማሳደግ ተወዳዳሪነትን አሸናፊነትን በመገንባት በኩል ሚናው ከፍተኛ ነው የሚሆነው ስለዚህ አለም አቀፍም የሆኑ ሀገራችን ውስጥ የሚገኙም የተለያዩ ቴክኖሎጂ ተቋማት ሀብቱ ስፖንሰሪ ሊደግፉት ሊያስተዋውቁትም ይገባል። ከዛ በተጨማሪ ምቹ የሆነ ፖሊሲን ስላለን ይህንን ፖሊሲ ደግሞ በአግባቡ በመጠቀም ከዘርፉ ማግኘት ያለብንን ጥቅም እንደ ዜጋ፣ እንደ ግለሰብ እኔ፣ አንተ፣ አድማጮች በአግባቡ ልናየው ልንጠቀምበት ይገባል የሚለውን ነገር ማጋራት ፈልጋለሁ። ለተከበሩ አድማጮቻችን እኛም እናመሰግናል ምናልባት ከመሰነበታችን በፊት እንደው ማስተላለፍ የሚፈልጉት መልእክት ካለ ሌላ ጊዜ ደግሞ በሌላ ጉዳይ መልሰን እናገኙታለን መልካም። ከዚህ ኤክስፖ ተረዳ ነውም፣ በኢትዮጵያ ምድር በርካታ ኢኖቬተርስ ወይም ደግሞ ስራ ፈጣሪዎች አሉ፣ ስታርታፕስ ጀማሪ የቴክኖሎጂ አፍላቂዎች ብዙ አቅም እንዳላቸው ይታመናል። እኛ ከኢንስቲትዩታችን ከኢትዮጵያ አርቲፊሻል ኢንቴሊጀንስ ኢንስቲትዩት ጋር በትብብር መስራት የሚፈልጉ ካሉ በራችን ሁሌም ክፍት ነው። በተለይም ደግሞ የአርቲፊሻል ኢንቴሊጀንስ ቴክኖሎጂ እንደምታውቁት አዲስ ቴክኖሎጂ ነው። ኢመርጂንግ ቴክኖሎጂ ተብሎ ከሚጠቀሱት አንዱ ነው። ሶ ሀገራችን በዚህ ዘርፍ ላይ ልዩ ትኩረት አድርጋ እየሰራች ነው የምትገኘው። ይህንን ዘርፍ በማልማት በማሳደግ በኩል የግድ የኢትዮጵያ አርቲፊሻል ኢንቴሊጀንስ ኢንስቲትዩት ብቻውን የሚሰራ አይሆንም። ስለዚህ ምሁራን በዚህ ዘርፍ ላይ የተሰማሩ ግለሰቦችን ህዝቡም ደግሞ ስለ ቴክኖሎጂ አስፈላጊነትና ጠቀሜታ ግንዛቤ በማግኘት በማዳበር ብንጠቀምበት የበለጠ ህይወታችንን ቀለለ ሊያደርግ ሀገራችንን በፍጥነት ሊያሳድግ እንደሚችል ሀሳቡን ማጋራት እፈልጋለሁ አመሰግናለሁ እኛም በአድማጮቻችን ስም በቀጥታ ስልክ መስመር ተገኝተው ላሉን ጥያቄዎች ማብራሪያ ስለሰጡን በድጋሚ እናመሰግናል አቶ ተስፋዬ ከኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት መልካም ቀን ይሁኑሉ መልካም ጊዜ ደና